እንዶ እኮ ይሄ ልጅ ፈረደበት አብርሽ የፈረደብክ እኮ ወንድሜ ማለት ነው። እኔ እንግዲህ እውነተኛ ሴት ነኝ። በነገራችን ላይ እኔ ይቅርታ አድርጉልኝ፣ ለዩቱብ ብዬ ማሽቃብጡ አንድችም ነገር የለም። እኔ የምላችሁ ይሄ ልጅ ረተውላ ቀቅ አርጉ፣ መኪና ሲገዛ ምን አላችሁ ደግሞ? አቤት እኮ እናንተ አልቅባችሁ እኮ አልቅባችሁ፣ ማርያምን አልቅባችሁ። ለቪዲዮ ነው ተከራይቶ ነው መኪናውን ያመጣው አሉ፣ ደግሞ ጋይስ አሉ፣ ነው እኔ አላልኩም እጄን ወደ ላይ አርጌ ያለ ጋይ አታዩም እንጂ እጄን ወደ ላይ ማርያምን። አረ ወይኔ! አረ ወዴት እንሂድ ወዴት እንሂድ እስቲ ነው ይውዶች። አብርሽ እኮ አሰቃያችሁት የእውነት እንደ አብርሽ ማታገኙ። ያንዳንዱ እኮ ፎቶ ስታረጉ ኮፒራይት ነው ምልክባችሁ ይላል አብርሽ። ይሄው ወደ አራት አመት ሙሉ ማለት ነው። እኔ በነገራችን ላይ በቅርቢ ነው ጀመርኩት። በእነ አብርሽ ፎቶ መስራት ከጀመርኩ በቅርቢ ነው፣ ገባችሁ አይደለ ግን አራት አመት ብሎ አብርሽዬ፣ ምቅልጥስዬ ምቅልጥስዬ፣ እሱም እኮ አልታየም ስለኝ ነው እንጂ አልፈልጉም መስራትን። ምን አሉ ጋይዝ፣ አልሰማችሁም? ካልሰማችሁ ልንገራችን። እንዲወስ ማለት ነው አብርሽ መኪና ለሩታ ገዝቶ አይደለም ተከራይቶ ነው፣ ለቪዲዮ ነው አሉ። ጋይዝ፣ አልተገዛም፣ ውሸት ነው አሉ። ኧረ ወይኔ! አልቅባችሁ ህዝብ አረንዶ ዩቱበሮችስ ቲክቶከሮችስ ወረኛ አካ ናችሁ። እኔስ ይጠቀማለሁ፣ አሁን በዚህ ቪዲዮ ማለት ነው ቢሰራ። እናንተ ቲክቶክ ላላችሁ ማለት ነው ምንድነው የምሰሩት? ግን ምንድነው ጥቅማችሁ? ምንም እንኳን አታገኙም። ዩቱብ ግፈቱ፣ ማርያም ዩቱብ ግፈቱና ቢያንስ ውሸት የሚሆን እውነት የሚሆን አስተያየት የሰጣችሁ ተጠቀሙ ማለት ነው። ሰላም ውድ ቤተሰቦች፣ ምኖ ዛሬ ተለባለብሽ እንዳትሉኝ። አይደራ ይቅርታ፣ የሰው ነገር ገርሞኝ የአበሻ ነገር ገርሞኝ ነው። ውዶቼ፣ የቪዲዮ ላይክ አርጉ፣ ሲጀምሩ ገና ሲጀምሩ ስለምትረሱ ማለት ነው። ቪዲዮ ሲያልቅ ራስታችሁ ሩጫችሁ ወደ ሌላ ቤት ስለሆነ ላይክ አርጉ ሺ፣ የኔ ውዶች እና መለላችሁ ፈልጌ ነው። አብርሽ እንግዲህ ልጁን ማስቀመጥ በቃ መቀመጫ አሳጥቶት ከዚህ በፊት ካልገዛላት ለሩታ መኪናል ካልገዛ ለራስህ ቤተሰብ ብቻ ነው የሚገዛ ወይ ለራስህ ብቻ ነው ወይ እያሉ ነበር። ልጅታ ሁለት አመት ሙሉ ነው የለፋችሁ ካብረሽ ጋር ይገባታል ብለን ትላንትና ደስ ብሎን አልነበረ እንዴ? ጋይሱላችሁም እኔ በጣም ደስ አለኝ። የሰው ደስታ ስለሚያስደስተኝ ደስተኝ እንደሌላ ሰው ነው። ማሽቃበጥ አልችልበትም። በነገራችን ላይ ገባችሁ። አብርሽም ሲያጠፋ ያጠፋውን በሰራው ቪዲዮ እናገራለሁኝ። ሩታም እንደዛ እኔ ማንም ለኔ እኩል ነው ለኔ በነገራችን ላይ ማለት ነው። ገባችሁ። ውሸት ነው እውነት አይደለም። አብርሽ መኪና አልገዛም። ለማስታወቃ ነው። ከገራጅ እኮን አሉ ጭራሽ እያዩ እኮ ነው የሚመስለው። ጋይስ አብራችሁ ነው እንዴ? ጥያቄ ለጠይቃችሁ እንጂ እንደ ሀዊዬ ማለት ነው። አዊዬማ ሰሞኑን ፈታ ያደርግችን ነው። ጋይስ እያያችሁ ነው። ሀዊ ዲንዛይን በቲክቶክ እመቤትን እኔም አንዳንዴ ትነፍቀኛለች ውዶች። እሷ ካልገባች ይወጣሉ፣ ቤቷ ከሄድኩ ማለት ነው። እና ሊጠይቃችሁ እሱ ከገረድ ሲያወጣ ተከራይቶ ሲያመጣ አነበራችሁ ነበራችሁ። ምንም እንግዲህ ላይክ ሰላሳ ሺ ገብቷል ልጁ ማለት ነው። እግዚአብሔር ይመስገን። አያችሁ፣ የሰው ደስታ የሚያስደስታቸው ሰው ነው። ሄዶ ላይክ ያደረገ አብረሽ ማለት ነው። እና ልጁኮ አንገላታችሁ፣ አሰቃያችሁ፣ አብረሽን አልወርቅም ብሎ ነው እንጂ የዋም ነው ፈጣሪ ስለረዳው ነው። በእርግጥ ከዚህ በፊት መልካም ነገር ከፍቅር እዛ ሲሰራ ነበር። እውነት ለመናገር እኔ ታውቃላችሁ ሰው የአረገን ነገር አልረሳም እንደናንተ አይደለሁም። ግን አንዳንድ ልጆች ማለት ነው ሌሎቹን የደገፋችሁ አብርሽን የጠመዳችሁ እስከ ዛሬ እኮ አላችሁ። እኔ ግን በጣም ነው ታዘብኳችሁ። ማርያምን አብርሽ ብቻ ነው እንዲህ እንደዚህ አይነት ስራ የምንሰራው ውሸትም ቢሆን ማለት ነው። እስከ ዛሬ እንደውም የአብርሽ ይሻላል። ሌሎቹ ያየን አይደል እንዲህ ታው ታው፣ እኔ በጣም የታዘብኳችሁ በጣም ማለት በተለይ በፍቅር ዙራ የታዘብኳችሁ ዩቱበሮች ስላላችሁ ማለት ግድራ ዘረኛ ና አይማኖተኛ ማለት ነው። አብረሽ እስከ ዛሬ የጠመዳችሁ ለምንድን ነው? ውሸት የሚሆን እውነት እንኳን ሰራ ያደገ ነው ልጁ ገባችሁ አደለ? እና ልላችሁ ፈልጌ ነው። ከዚህ በፊት ለሮታ መኪና ካልገዛ? መኪና ካልገዛ በቃ ሲያል ምልበላችሁ። ልጁን እኮ በላችሁት አኘካችሁት እኮ ልጁ እኮ ማለት አኝካችሁ ተፋችሁ። ግን እሱ ያውን እዛ ነው አለ እያደገ ነው መሄደው፣ እየፈረ እያያችሁ የተቃጠላችሁ ማለት ነው እንዴ! እግዚአብሔርን ይደብራል። እኔ ይደብራል እንዴ ተፋቱ። ልጁን እንዴ ይግዛ፣ ማስታወቅ ሚኑን ጎበዝ ነው ልንገራችሁ። ከዚህ በፊት ማን ነው ፋኒ ለማን ነው ለሳምሪዬ መኪና ገዛው ያለ ጊዜ ማለት ነው። ውሸት ነበር። እውነቱ ወጣ ያችሁ። ሁለተኛ መኪና ገዝቻለሁ ለሳምሪ ሰፕራይዝ ላረግ ነው ያለው። ማስታወቂያ ስሰራ ነበር። እውነት ይሄ ልጅ ማስታወቂያ ከሰራ ራሱ እድለኛ ነው። ይጠቀማላ። ይሄ መኪና ተሸጠ ማለት እሱ ኮሚሽን ያገኛል ማለት ነው። ገባችሁ? ሁለት ገቢ ነው የሚያገኙ ከዩቱብ ያገኛል፣ ከቪዲዮ ከመኪና መኪና ስትሸጥ ያገኛል ማለት ነው። እንዴ ያንዳንዱ ማለት ነው ማስታወቅ የምሰርከው ጋይዝ ልጠቀም አይደል? እንዴ ሽግራለሁ እና እኔ በጣም የምታዘበው አንዳንድ አንድ ሴቶች ማለት ነው አንዳንድ ልጆች በጣም የታዘብኳችሁ ልጆች ስላላችሁ ማለት ነው አትፋቱም እንዴ ልጁ አትፋቱ አይደብራችሁ ደብራችሁ። እንዴ ለሩታ አልገዛም አብርሽ ውሸት ነው። ውሸቱ አልቅም መኪና ተከራይቶ ነው

የታወቀ ነው ግን እንደዚህ አይነት ቪዲዮ ነው የሚታዩት። እናንተ አይደለ በጣም ነው ታዘብኳችሁ። ግን በጣም ማለት ነው ሌሎች እኮ የተሳሳሙ አልጋ ላይ ምን የሆኑ እየመጡ አብርሽን ብቻ በቃ አብርሽ ጥላቻ ስላለባችሁ ብቻ እስከዛሬ ስለሱ ስለ እሱ የምታውሩ አላችሁ። እኔ በጣም የገረመኝ ግን በመኪና ነው። ሌሎቹን ተው፣ ሲያጠፋ መናገራቸው ትክክል ነው ብዬ ነው ማስበው። ግን ትላንትና መኪና ገዛው ለሩታ ብሎ መጣ። አሁን ደግሞ የተለያየ አብረሽ ውሸት ነው፣ መኪና አልገዛም፣ እውነት አልነበረም። ስጀምር ማስታወቂያ ነው፣ ሲቀጥል ከገራጅ ቤት ነው አወጣ። ሁለተኛ ደግሞ ረወኔ ውሸት ነው ያልተባል ያለ እና ይሄ ልጅ ተፋቱ በጀመራ ካልገዛችሁ ብላችሁ ልጁን ማስቀመጫ አሳጣችሁት። ገዝቶ ከመጣ ደግሞ ውሸት አላችሁ። ልጁ ምን ይሁን እንግዲህ፣ ምን ይሁን? ለነገሩ እኮ ለእኛ አጀንዳ የፈጠረ ነው ልጅ፣ ጀግና ነው ጋይስ። ማርያምን አስቡት በቅርብ ነው፣ አያችሁ። አሁን ወደ አምስት መቶ ሊገባ ነው፣ የሚገርማችሁ ማለት ነው። እሱ እየሄደ ነው፣ የቆሰቆሰ ነው። እኛ ግን ዝም ብለን ስለ ሰው ክፋትን ነው የምናወራ። እኔ እግዚአብሔር ይመስገን የሰው ክፋት የለብኝም፣ ለሰውም ክፋት አላስብም። ግን አንዳንድ ያላችሁ ማለት ነው ምድራዊ ጨካኝም ናችሁ፣ አረመኔም ናችሁ፣ በጣም ዘረኛ ናችሁ በጣም ሃይማኖተኛ ምናችሁ። ለምን ሰው ስለምታዳሉ ነው፣ ለዛ ያልኳችሁ አያችሁ። በጣም ማለት ነው አብረሽ ለምንድ ነው የሚጠሉት? ምንም ስራ በቃ ሌላም የሰራ አደል እንዴ? አልጋ ላይ ተኝቶ አደለ ይመጣ። ዛሬ መሞከር አለብኝ የሚሉም አሉ እኮ እዛ ሰፈር አልሰማችሁም? ትላንትና እሱ አልታያችሁ? አያችሁ ውሸታም ናችሁ በጣም። ለዛ ነው እኔ ከእናንተ ጋር በጭራሽ ከዩቱበሮቹ ጋር ይወዳደርም አልችልም እኔ ከበሰሩ ነው ቪዲዮ አስተያየት የምሰጠው እንጂ ከዛ ይዘለለ ጥላቻ ያለብኝ፣ ማርያምን፣ የምሬ ነው። የሰው ደስታ ያስደስተኛል። ገባችሁ? የሰው ማግኘት ያስደስተኛል። ስለዚህ ልጁን ተፋቱ እንዴ አብረሽ ልትበሉ እኮ ነው። ምድረ ቅንቅና ሙላ እውነቷን ነው። አዊ ምድረ ቅንቅና ማለችው ወይ እንዶ ምን ይሻሏቸዋል? ውሸት ብላችሁ አመጣችሁ፣ መኪና ውሸት ነው የሩታ አደለም ብላችሁ አመጣችሁ። ወይ አወይ አወይ፣ እንዶ የትንድ ጋይስን ኮ እኔ እኮ አስችለኝም ጋይስ። እኔ አንዳንድ ቆቁጭ ቁጭ ብዬ እንደማሰብ ታውቃላችሁ። አብርሽ ይሄናል ምን አደረጋችሁ ነው እላቸዋለሁ። አንዳንድ ዩቱበሮች ማለት ነው። አንዳንዱ ወረኛ አለሁ። ስራ ስሩ። ዝም ብላችሁ የመዳም ስራ ሀይ ሹ ሀይ ክር